ጤና ተመልካቾቻችን፣ ዜና በምርክቷን ከቀርባሉ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በጣሊያን መካከል የረዥም ዘመን እድሜ ያለው ትስስር ለማጠናከር ወደ ሮም አቅንተው በጠቅላይ ሚኒስትር ጆርጂያ ሜሎኒ አቀባበል ተደርጎላቸዋል። ይህን ተከትሎ በመሪዎች መተገበር ላይ ያለው የትብብር አፈጻጸም በመገምገም በባለ ብዙ ወገን እንዲሁም አዳዲስ የትብብር መስኮች በተሻሻለ የኢንቨስትመንት መጠን ለመከወን የሚቻልባቸው ጉዳይ ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት ከመጡ ጊዜ ጀምሮ በተለያዩ የጣሊያን መሪዎች ጋር የሁለትዮሽ ትብብር ለማጠናከር መስራታቸውንም ጽሕፈት ቤቱ አስታውቋል። ጠቅላይ ሚኒስትሩ በጥቅምት 2015 ጠቅላይ ሚኒስትር መሎኒ ወደ ኃላፊነት በመጡ በአጭር ጊዜ በሮም በመገኘት በምስራቅ አፍሪካ ቀጠናዊ የሰላምና ጸጥታ እንዲሁም በልማቱ ረገድ ጣሊያን ለኢትዮጵያ ልማት የምታደርገውን ድጋፍ አስመልክቶ ውይይት አድርገውም ነበር። ከዚህ ውይይት በኋላ መሪዎቹ ጠንካራ የስራ ግንኙነት የመሰረቱ ሲሆን ጠቅላይ ሚኒስትር ጆርጂያ በ2016 ኢትዮጵያን ጎብኝተዋል። ቀጣይ ውይይቶችም በጣሊያን እንዲሁም ሌላ ሀገራት ላይ በተካሄደ ባለብዙ ወገን መድረኮች ተደርገዋል ብሏል ጽህፈት ቤቱ። ጠቅላይ ሚኒስትር አብይ አህመድ በጣሊያን የተደረገላቸው አቀባበል በተንቀሳቃሽ ምስል ተከታትለን እንመለስ።

ጠቅላይ ሚኒስትር አብይ አህመድ በጣሊያን ያደረጉት ይፋዊ ጉብኝት የሀገራቱን ግንኙነት ለማጠናከር ስምምነት ላይ እየተደረሰበት እንደነበር የገንዘብ ሚኒስትር አህመድ ሽዴ ገለጹ። ጠቅላይ ሚኒስትሩ ከጣሊያን አቻቸው ጆርጂያ ሜሎኒ ጋር ያደረጉት ውይይት በተመለከተ የገንዘብ ሚኒስትሩ ማብራሪያ ሰጥቷል። በሁለቱ ሀገራት መሪዎች መካከል ያለው ወዳጅነት የሀገራቱን ግንኙነት ወደ ላቀ ደረጃ ማሸጋገር ያስቻለ መሆኑን ሚኒስትሩ አመሽ ሂደ ተናግሯል። ጣሊያን ለኢትዮጵያ የኢኮኖሚ እድገትና ሪፎርም እያደረገችው ያለው ድጋፍ ተጠናክሮ እንዲቀጥል ስምምነት ላይ መደረሱን አንስተዋል። በተጨማሪም ጠቅላይ ሚኒስትር ጆርጃ ሜሎኒ የጣሊያን ባለሀብቶች በኢትዮጵያ የኢንቨስትመንት ዕድል እንዲጠቀሙ እንደሚያበረታቱ መግለጻቸውን የገንዘብ ሚኒስትሩ ተናግረዋል። በምክትል ጠቅላይ ሚኒስትር የተመራ የኢትዮጵያ ልዑክ በብራዚል ሳኦ ፓውሎ ግዛት የሚገኙ የተለያዩ ኩባንያዎች የስራ እንቅስቃሴ ጉብኝት አደረገ። በሳኦ ጆዜ ዶስ ካምፓስ የቴክኖሎጂ ፈጠራ ፓርክ ያደረጉት ምክትል ጠቅላይ ሚኒስትር ተመስገን በቴክኖሎጂ ፓርኩ የተመለከታቸውን ተግባራት ትምህርት የሚወሰድባቸው ናቸው ብለዋል። ምክትል ጠቅላይ ሚኒስትሩ አክሎም ዲጂታል ኢትዮጵያ ራዕይን እውን ለማድረግ በፈጠራና ቴክኖሎጂ የታገዘ ስራ መተግበር የጀመረች ኢትዮጵያ ከመሰል ተቋማት ጋር በጋራ የመስራት መርህ ትከተላለች ብለዋል። በመጨረሻም ሁሉም ሃይማኖቶች ለሀገር ልማት፣ ለሰላምና ለአብሮነት የበለጠ መስራት እንዳለባቸው ተገለጸ። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የተዘጋጀ የመንግስትና ሃይማኖት ተቋማ ግንኙነትና ትብብር የውይይት መድረክ ተካሂዷል። በአዲስ አበባ ከተማ ሰላምና አስተዳደር ቢሮ ምክትል ኃላፊ ተስፋይ ጫኔ በከተማ እየተከናወኑ ባሉ ልማቶችና ለከተማ ሰላም የሁሉም ሃይማኖቶች አበርክቶ መኖሩን ተናግሯል። እየተሰሩ ባሉ ልማቶች የሀገር ሰላምን ለማጽናት ሁሉም ሃይማኖቶች በበለጠ ትብብር ሊሰሩ እንደሚገባ ገልጸዋል። ሰላምን በዘላቂነት ለማስፋን ሁሉም የየራሱ የቤት ስራ በመወጣት በጋራ ጉዳዮች ላይ በመተባበር እንዳለበት በውጅቱ ተሳታፊዎች ገልጸዋል።